ህይወት በአጋጣሚ ክፍል ሰባት ፀሐፊና አቅራቢ ፋሚሊ ቲዩብ። በመነጋታውም ልክ እንደተለመደው ቁርሳችንን ከበላላን በኋላ የአልሚን ወንድም ይዤ ወደ ቢሮ አመራን። ወደ ቢሮ ካመራንም በኋላ የተለያዩ ሳይቶች ዶክሜንት መጥቶልኝ ስለነበረ እነሱን ልመለከት ወደ ቢሮ ገባው። የአልሚ ወንድምም ቢሮ ገብቶ አረፍ እንዲል ካደረግኩኝ በኋላ ዶክሜንቶችን አስተካክዬ በኋላ እመለከታቸዋለሁ ብዬ አልሚን ወንድም ይዤ ወደሚቀጠርበት ሳይት አመራን። ወደ ሳይቱም እንደደረስን የሳይቱ አለቃ ብዬ ያስቀመጥኩትን አስጠራሁትና አስተዋወቅኳቸው። በጣም ትሁትና በጣም ጎበዝ ታታሪ ሰራተኛ ነው። ሁለቱንም ካስተዋወቅኳቸው በኋላ ወደ ብረታ ብረት መበየጫው አካባቢ ይዘውን ይዞን አበራ። እዛም እንደደረስን ምን ምን መስራት እንዳለበት በቅደም ተከተል አስረዳው። እኔም በልበርታ ወጣቱ ማታ ንገናኝ ብዬው ወደ ቢሮ የተመለስኩኝ ወደ ቢሮም ከተመለስኩ በኋላ እንግዲህ የተዘጋጀውን ዶክሜንት መመልከት ጀመርኩኝ። ወደ ሶስቱ የሚሆኑ ሳይቶች የተለያዩ እቃ ስለገባላቸው እንድመለከት እና እንድፈርምበት ነበር የተመጣልኝ። ዶክሜንቱ ከመፈረሜ በፊት ግን ምን አይነት እቃ እንደገባና ጥራቱን ለማየት ወደ ሳይቶቹ አመራው። ሁሉንም ሳይቶች በቅደም ተከተል ከተመለከትኩኝ በኋላ ጥሩ እቃና ለኝ ለስራችን የሚመጥን መሆኑን ከተረዳው በኋላ ወደ ቢሮ ተመልሼ ዶክሜንቶች ፈራርሜ ወደሚመለከተው አካል እንዲያስተላልፉ ነገርኳቸው። ወደ አለቃይም ደውዬ ጤንነታቸውን ከጠየቅኩኝ በኋላ የተለመደውን ስራ ይንቀጠልኩኝ። እሳቸው መልካም እንደሆኑና አንተም ብርታ በስራህ ላይ ብለው ስልኬን ከዘጋው በኋላ ወደ በየ ቢሮዎቹ እየሄድኩኝ ሰላምታዬን አቀረብኩኝ። እዛ ያለው ሰላምታ በጣም ደስ የሚል ነው። ሁሉም ያላቸው ትብብር፣ ያላቸው ትህትና፣ ለስራቸው ያላቸው ብቻ ጥንቁቅና በጣም ጎብዞች ታታሪዎች ናቸው። የቡና ሰዓትም ስለደረሰ ሰብሰብ ብለን ቡና እንድንጠጣ አንድ አካባቢ ላይ ሁላችንም ተሰባሰብን። ሁሉም ቀልዳቸው በጣም አይጠገቤ ነው። ያውኔ ጊዜ ኖሮኝ ብዙ ጊዜ አብሬያቸው አላሳልፍም። ዛሬ ግን እስኪ ከነሱ ጋር ላሳልፍ ብዬ ቀልዳቸው ስለተናፈቀኝ አብሬያቸው ተገኝቻለሁ። እነሱም የተለያዩ ቀልዶችን በመቀለድ እያሳቁን ደስ የሚል ጊዜን አሳለፍን። አንዱ የቢሮችን ቀልጣፋው ትህቱ ተባባ የሁሉንም ነገር ተባባሪ ብድጋልና ዛሬ አለቃችን በመሀላችን በመገኘቱ በጣም ደስ ብሏቸዋል አይደል አለ አዎ አሉ ሁሉም በአንድነት እኔም ያው ኮ ስራ ስለሚበዛ እንጂ ከእናንተ ጋር ማሳለፍ ጠልቼ አይደለም ብዬ ምላሽን ሰጠዋቸው እነሱም ይገባናል ብዙ ስራ እንደሚበዛብክና ጊዜ ስለሌለክ እንደሆነ ሆኖም ግን አንዳንዴ እንደዚህ መተ ብትቀላቀለን ደስ ይለናል፣ አሉ። በነገራችን ላይ ኃላፊ ነው፣ ታናሽ ነው፣ ይሄ የስራ ድርሻ ያለው ነው ብለን ማንም ማንን ዝቅ አድርጎ አይመለከትም እዛ ቢሮ ላይ ሁሉም በአንድ አይን ነው የምናየው። ለዛም ይመስለኛል የፍቅራችን ነገር ልዩ ሆኖ እናም እዛን ቀን በጣም ደስ የሚል ጊዜን አሳለፍኩኝ። አመሻሽ ላይም የአልሚን ወንድም ወደዛ ወደሚሰራበት ሄጄ ከወሰድኩት በኋላ ወደ ቢሮ አመራን። ወደ ቢሮ ካመራን በኋላ ቢሮዬን ቆልፌ ለነገ የሚስተካከለውን ስራ ለሁሉም ትዕዛዝ ሰጥቼ ወደ ቤት አመራን። ወደ ቤትን ስናበራ አንድ ሱቅ ላይ ቆመን አንዳንድ ነገሮችን ገዛዝተን ወደ ቤት አመራን። እቤት ስንደርስም ሁለቱም እናቶቻችን የሚጥም ወሬ ይዘዋል። እኛም ወደ ወሬያቸው ተቀላቀልን። በጣም ደስ የሚል ጊዜ፣ በጣም ደስ የሚል ምሽት፣ በጣም ይገርማል። ትላንትና የምንወዳቸውን ብናጣም ዛሬ ደግሞ ሌላ የምንወዳቸውን ተክቶልናል ፈጣሪ። ብቻ ደስ ይላል። ሁላችንም ጨዋታችንን ካወጋን አልሜም የተለመደችዋን የምወዳትን ቡና ካፈላችልኝ ከጠጣጣም በኋላ እራታችንን በላልተን እኔም ወደ ክፍሌ ሄድኩኝና ክፍሌ አረፍ አልኩኝ። እረፍቴን ትንሽ ካደረግኩ በኋላ ወደ ፍቅር እንደው ስልኬን ደወልኩኝ ስልክም ደውዬ አወራን እሷም ከሳምንት በኋላ ነገሮቹ ተስተካክሎ ወደ ሀገሯ ልትመጣ እንደሆነ ነገረችኝ በጣም ደስ አለኝ እንዴ ዛሬ ልዩ የኔ ደስታ ቀን ነው ብዬ ፈጣሪን አመሰገንኩኝ እናም ወደ ታችም ቶሎ ብዬ ውርጄ ለሁሉም ነገርኳቸው ሁሉም እልልላሉና በደስታ አከበር ነው ከሳምንትም በኋላ ውዷ ፍቅሬ የልቤ ንግስት ወደ ሀገሯ ልትመጣ ዝግጅቷን ጨራርሳ ኤርፖርት ልንቀበላት እኛም በሰዓታችን ተገኝተናል። እኔና የአልሚ ወንድም እንዲሁም ደግሞ አልሚ የአበባ ጉንኩኒሰን ወደ ኤርፖርት ሄደን ሰዓቱን እየተጠባበቅን ነው። አስሬ ሰዓት እንመለከታለው። ረዝምብኝ አልሚም አይ ወንድም ጋሼ እንደው አስርችን ሰዓት እንታያታለህ ከጊዜው በኋላ እኮ ትመጣለች። ያው ሰዓቱ ሳደር መጫ መጫመቼም ብላ የተለመደ ቀልዷን ጀመረች። ከዛም ብቻ ምን ልበላችሁ፣ እኔ አሁንም ሰዓት ማየቴን አላቆምኩም። ከደቂቃዎች በኋላ የተዘጋጀው አየር ማረፉን ሰማን። ሁሉም በየፊናቸው ሻንጣቸውን ይዘው ወደ በር አመሩ። ያቺ ጉብል የልቤ ንግስት፣ ብቻ ምን ልበላችሁ፣ ያን የነበረው ውበቷ አሁንም አለ፣ አልተቀየረም። ብቻ ከውድ ገና ከውስጥ ስትመጣ ልቤ እንዴት እንደሚመታ አትጠይቁኝ። እሷም ሻንጣዋን እየገፋች ወደ እኛ ማራች። በፍጥነትም እየሮጥኩ ይቼ ተጠመጠምኩባት። ሰሊት ይቅፍም አደረግኳት። ብቻ መልበላችሁ ሁሉም ሰው በግርም ተነበር ይመለከተን። ሰላምታ ከተለዋወጥን በኋላ ሁሉም ወደ አጠገቧ ደርሰው ተቃቅፈው ሰላምታ ተለዋውጠው የአበባውን ጉንጉን አስታቀፍናት። ተያይዘንም ወደ ቤት አመራን። ቤትም ስንደርስ እናቴ እልል ልብላ ተቀበለቻት። እሷም በጣም ደስ አላት። ወደ ቤትም ገብተን እረፍት አደረገች። ባባዬ ተኝቶ ስለነበረ ከመኝታው ተቀስቅሶ ወደ ሳሎን መጣ። ስታየው አለቀሰች። ምክንያቱም ያ ጥላ ስትሄድ የነበረው ጨቅላው ሕፃን አሁን አድጎና ጎርምሶ ትልቅ ሰው ሆኗል። እንዴ ፍቅር፣ አሁን ማለቅስ አያስፈልግም፣ በቃ አሁን ሁሉ ነገር አልፏል። ከዚህ በኋላ ደስተኛ ሆነሽ ደስተኛ ህይወት እንድትኖሪ ነው የምፈልገው አልኳትኝ። እምባውን ጠራረገች እና ልጇን እቅፍ አርጋ ሳመች። እናቴም አይ ልጄ፣ ከዚህ በኋላ ማ ደስታ እንጂ ለቅሶ የለም። ብዙ መከራና ፈተና አሳልፈሻል ልጄ በልጅነትሽ። አሁን ደስተኛ መሆን አለብሽ። ይኸው ልጅሽንም አግኝተሻል። ከዚህ በኋላ ደስተኛ ህይወት እንድትኖሪ ነው የምመኝልሽ ልጄ፣ ቀሪ ዘመንሽ የተባረከ ይሁን ብላ አመረቀችን! የአልሜ እናትም እንደዛው ምርቃታቸውን አንጎደጎዱት። ብቻ ምን ልበላችሁ በጣም ደስተኛ ሆንኩኝ። የዛን ቀንም ነገሮችን ሁሉ ነገር በደስታ ማለፉ ለእኔ ትልቅ ደስታ ነው። እራትም ከበላለን በኋላ ወደ ማረፊያችን አመራን። ወደ ክላሴም እሻት ሄጄ ያለውን ነገር አወራን። እሷ በህይወቷ ማንም ሰው እንደሌለና ሁልጊዜም የልጇን አባት እንደምትጠብቅ ነገረችኝ። እኔም በተስፋ እንደጠበቅኳት እና ፍቅራችንን መቀጠል እንዳለብን ነገርኳት። ያው በስደት አለማት እያለች ዝም ብለን እንደዚሁ እናወራ ነበር እንጂ ስለ እንደዚህ አይነት ነገር አውርቻት አላቅም። ምክንያቱም ያለችው የሰው ሀገር ነው። ምንም ነገር ላስጨንቃት አልፈለግኩም። ለዛም ነው እሷን ፍቅሬን ተቀብላኝ፣ የዛን ቀን ደስ የሚል ምሽታችንን አሳልፍን። እናቴም በጣም ደስተኛ ሆነች። ምክንያቱም የልጄን እናት ሁሌም እምናፍቃት የልቤን ንግስት ዳግም ስላገኘው ደስታ ወደር የለውም። በበጠዋትም እሑድ ቀን ስለነበረ ሰንበትም ስለሆነ ሁላችንም ተያይዘን ወደ ቤተ ክርስቲያን አመራን። ቤተ ክርስቲያን ከደረስም በኋላ የነፍስ አባቴን አንዳንድ ነገሮችን አወራኋቸው። እሳቸውም ሁሉን ነገር እንደሚያስተካክሉ ነገሩኝ። በነገራችን ላይ የዛን ቀን አብረን እንድደር እንጂ እኔና አልሚ ምንም ነገር የፈጸምነው ነገር የለም። ምክንያቱም እሷ ለእንደዚህ አይነት ነገር በፍጥነት ዝግጁ ስላልሆነች ያው ሀገሯ ገብታ የሚጠበቅባትን የቤተ ክርስቲያን ቀኖና ሁሉን ነገር ተቀብላ ጾም ጸሎት አድርጋ ንስሐ መግባት ስላለባት ማለት ነው። እኔም ትእዛዟን ያክብሬ ምንም ነገር አልፈጸምንም። የዛን ቀንም ያው እንግዲህ ነፍስ አባቴን ካነጋገርም በኋላ ሁሉንም ነገር አስተካክለው የሚሰጣትን ስግደት እና ጾም ጸሎት ተቀብላ ወደ ቤት አመራን። እናቴ ትንሽ ተገየችብኝ። የት ሄደሽ ደግሞ ብዬ ያው ከተለመደው ቦታ ውጪ የት ትሄዳለች አልኩና ወደ ቦታው አመራው። እዛም ሲሄድ ከአባቴ ጋር የተለመደ ንግግሯን ቀጥላለች። ብቻ ሁሌም ይገርመኛል የእነሱ ነገር። እናም ጸሎቷንም ይመስለኛል ከጨረሰች በኋላ ወደኛ ተመለሰች። ማምዬ የተለመደውን አደረሽ አልኩኝና ሳኩባት። አይ ልጄ ምን ላድርግ ብለህ ነው። ካላወራውት ይጨንቀኛል። ያለውን ነገር ነገርኩት። እሱም በደስታ እንዴት እንደ ደስት እንደተደሰተ አለች ፍቅር። በዚህ አጋጣሚ እንዴ ማዘር፣ ማን ናቸው? ማን ነው ደስተኛ የሆነው? አለች ምንም ነገር ስለ እንደዚህ አይነት ነገር ስለማታቅ ማለት ነው። እናቴም አይ ልጄ ብዙም አታውቂያቸው ታሪኮች አሉ። አሁን ከዚህ በኋላ ሁሉን ታውቂያለሽ። የልጅ አባት ያው እንዳጣሁት ታውቂያለሽ። እሱን ነው ሄጃ አወራሁት! ሄጂ ሳወጋው ልብ ለልብ እንገናኛለን። እኔ ደስታ ሲሰማኝ፣ እሱም ደስ ይለዋል። ያንችንም ነገር አዋየሁትና ደስታ ስለተሰማው ነው አለች። አይ ማዘር በጣም ደስ ይላል። እንዴት ያለ ፍቅር ነው! በጣም ደስ ትላላችሁ የሰው ልጅ ከህይወት በህይወት ከሌለ በኋላ መዋደድ በጣም ይገርማል አለች አዎ የእኔ ፍቅር የእነሱ ፍቅር በጣም የሚገርምና የሚያስቀና ነው ብያልኩኝ ከዚህ በኋላም ተያይዘን ወደ ቤት አመራን ወደ ቤትም ካመራን በኋላ ቁርሳችንን በላልተን ቡናችንን ጠጣተን የሰንበት ውሏችንን ቀጠልን ፍቅርም የተሰጣትን ነፍስ አባቴ ያዘሷትን ሁሉ በከሰኞ ጀምሮ ማድረጓን ቀጠለች። ጾም ጸሎቷን ጨርሳ ንስሐን ካስተካከለች በኋላ በቁርባን እንድንጋባ ለነፍስ አባቴ ድጋሜ ነገርኳቸው። እሳቸውም በደስታ ተቀበሉ። ሁሉን ነገር ካስተካከልን በኋላ እኔና ፍቅር በቁርባን ጋብቻችንን ፈጸምን። ብቻ ምን ልበላችሁ በቃ በጣም ነው ደስ ያለኝ፣ ምክንያቱም ለዘመናት ስጠብቀው የነበረው የልቤን ፍቅር የልቤን ደስታ ስላገኘው ለእኔ እጥፍ ድርብ ሆኖልኛል። በነገራችን ላይ ነገሮችን ካስተካከልን በኋላ ወደ አዲስ አበባ ልናመራ ዝግጅታችንን ጨርሰናል። ያው ፍቅር በመሀል ስለመጣች ትንሽ ዘገየን እንጂ ከዛ በፊት ነበር የምንሄደው። ብቻ ለአልሚናት ያለውን ነገር እዛ ካስተካከልን በኋላ ወደ አዲስ አበባችን ሁላችንም ተያይዘን አመራን። የዛን ቀን በቃ ያልሚናት ትንሽ ቢጨንቃቸውም ያልሚናት ሁሌ እኮ እንገናኛለን እናቴም እየመጣች ጠይቃቸዋለች። እኔም ግፋቢል በሳምንት አደግ የመጣው አያቸዋለሁ አልኳቸው ያው ያልሚን እናትና ያልሚ ወንድም እዛው ደብረ ዘይት የምሰራበት ድርጃት እሱ ስለሚሰራ ምንም ነገር አይቸግራቸውም። እኔም ለአንዳንድ ነገሮች ብዬ የተወሰነ ነገሮችን አስቀምጬላቸዋለሁ። ያው በአካል ብንለያያቸውም በየደቂቃው በስልክ እንገናኛለን። ከዚህ በኋላም ሁሉንም ካስተካከልኩኝ በኋላ ወደ አዲስ አበባ መራን። አዲስ አበባ ስንደርስም የተዘጋጀንን አፓርታማ በጣም የሚያምርና ውብ ነው። ፍቅር በጣም ደስ አላት። እንዴት ያለ ነገር ነው በጣም ጥሩ ደረጃ ላይ ነው ያለው በጣም ደስ ይላል አንተ እንደዚህ በመሆንህ በጣም ኮርቻለሁ አለችኝ የኔ ፍቅር አንቺ ህይወትሽ እንደዚህ መሆኑ ባዝንም ያው የኔ ደግሞ እንደዚህ ማስተካከሉን በጣም ደስ ይላል የኔ ፍቅር ነገም ሌላ ቀን ነው አይዞሽ አንቺም ደስተኛ አድርጌ ነው ማኖርሽ አልኳትኝ አቃለ ውዴ አንተ እዚህ ቦታ ላይ መኖርህ ለእኔ በጣም ትልቅ ነገር ነው የእኔ ህይወት እንደዚህ ቢሆንም የአንተ ህይወት መስመር መያዙ ለእኔ ደስተኛ መሆን ብቻ ፈጣሪን አመሰግንና ወደ ቤት ገብተን ወደ ተዘጋጀልን ክፍል ሁሉም እቃችን አስተካከልን። በጣም ደክሞን ስለነበረ እረፍት አደረግን። በአባዬ በጣም ደስተኛ ሆኗል። ምን ልበላችሁ፣ በቃ ህይወት እንደዚህ ናት። ሁሉም ሁሉም በደስታ ሁሌም በደስታ እንዲኖሩ ቤተሰቦችን ተመኘውላችሁ። አባት ኖሮ ይህን ደስታ ቢያይ፣ የፍቅር አባትም ኖሮ ይህን ደስታ ቢያይ ብለን ተመኘን። ነገር ግን ፈጣሪ እሱ የሚያደርገውን ያቃልና ፈጣሪያችንን ደግሞ ነፍሳቸውን በአጸደ ገነት እንዲያኖር ጸሎታችን አድርገን እረፍት አደረግን። ሰላም ጤና ይስጥልን። ውድና የተገበራችሁ የፋሚሊ ቲዩብ ቤተሰቦች በያላችሁበት ሰላማችሁ ብስት ይበልልን። እንግዲህ ህይወት በአጋጣሚ እንደተከታተላችሁ ይሄን ይመስል ነበረ። ለቻናላችን አዲስ የሆናችሁ ላይክ ኮመንት ሰብስክራይብ በማድረግ አበረታቱን። ለቻናላችን ቤተሰብ የሆናችሁ ደግሞ የተለመደው ትብብራችሁ አስተያየታችሁን በኮመንት ላይ አስቀምጡልን። የእናንተ አስተያየት ብርታት ስለሚሆነን ኢትዮጵያ ሀገራችንን ሰላም ያርግልን፣ በተለያዩ በስደት አለማት ያሉትን እህት ወንድሞቻችን ይጠብቅልን እያልን የዛሬውን ስንብታችን በዚህ ላይ እንጨርሳለን። በያላችሁበት ቸርሰምቱልን